እንደውአን ብዙ ጊዜ ድምፃውያን ሲነሱ ከድሮም ከአዲሶቹም እነዚህ ዘፋኞችን ወዳለው ሰማለው ይባላል እና ማን ነው ብዙ ጊዜ የምትሰሚ? በመነሻነት እውነት፣ አስቴር በጣም በቃ ሰማት ነበረ። በጣም ነው መወዳት በቃ ድምጿ በጣም ደስ ይለኛል። አሁን ደግሞ የቆየው ደግሞ ስነ ብዙዬን ሀመልማል አባተን፣ ህበስት ጥሩነ በጣም ነው መወዳቸው። ሁሉ ጥሩ የሰራ ሰው እኔ ከወንድም ከሴትም አድማጭ ነኝ። በጣም በጣም በቃ ሙዚቃ እሰማለሁ። ሳልሰማ አልናገርም። በቃ ደስ ይለኛል። ያው የሚሰሩት ነገር ጥሩ ነገር ከሰሩ ይሄ ጥሩ ነው፣ ይህ እንደዚህ ነው የራስ ይሆናል አደለ አስተያየት ምናምን እንደሱ አይነት ነገር አለኝ፣ ግን ያው ጥሩ ለሰራ አድናቂ ነኝ። ይሄ ነው ብዬ የምለየውም ሰው የለም። አሁን በጣም ጥሩ ጥሩ ነገር አለ፣ ያው ስሰማ አደንቃለሁ ማለት ነው። እሺ፣ ወደ አቀላለጠውን እንምጣ፣ ወደ አዲሱ አልበምሽ። ለምንድን ነው አቀላለጠው ያልሽ ነው አተረማመሰ፣ እንዲሁም ያቀላለጠ። ሚገርምሽ ሌላ ነበረ፣ ከዘፈኖቹ ውስጥ አንዱን እኔ ሽር ብትን ነበር ያልኩት። ሽር ብትንን በጣም ስምወደው ስለምወደው ዘፈኑ ግን፣ ደራሲዋ ምናለች ይሄ በጣም ጠሪ ዘፈን ነው፣ በጣም አሁን አቀላለጡ ሲል ለየት ያለ ነገር ነው፣ ጠሪ ነው፣ እንትን አለው። ስለዚህ ይሄን ብትዩ ይሻላ ስትለኝ፣ እኔ አሁን እንደነገርኩሽ፣ ሰው ሰማለሁ፣ የሰው አስተያየት እቀበላለሁኝ። ከዛ አይ በቃ ይሄ ነገር ይሄ ነው መሆን ያለበት ብዬ አቀላለጠ አልኩት። አቀላለጠው ትይልኛለሽ። በደንብ ሊመጣልኝ አልቻለም ሙዚቃው። አድማጮቻችን የማምንህ የማምንህ በሎዴት ነህ ከእንግዲህ ሸባርገው ደጉን እኮ ገብህ ከእንግዲህ አይጥፋ

ሆይሆይ ከንታይለየ ብዬ ምያለሁ ከገዳም አንድም እንደወድም አንድም እንደ ወዳጅ አምንሃለው እንጂ ምነው አላምንህ ትረታ የለም ወይ ስለእኔ ሆነህ ደስ ይላል። በጣም አልበምሽ ላይ ጉራጌኛም ሰምቻለው፣ ችክችካ ምትም ሰምቻለው። የተለያዩ አይነት ስልቶችን ለመጠቀም ወይም ለማስደመጥ እንደሞከርሽ አይቻለሁ እንግዲህ ለመመሰለሽ አሁን ይሄንን የሪትም ሪትም የመረጥኩት ከየሁሉም ነገር አንዳንዳንድ አንድ ነገር ቢኖረው ሞር አሁን ለምሳሌ ማለት ችክችካ ሁሉም ችክችካ ምናምን ሲሆን ይነው ትንሽ ያለ አይደለ ምንድን ነው እሱም እንደሱ አይነት ስሜት እንዳይፈጥር እንደሱ ነው ያሰብኩት። እና አስራ ሶስቱም ዘፈኖች እየተለያየ እንትን ነው ያላቸው ሪትም ነው ያላቸው እየተለያየ መልእክት ነው ያላቸው በአብዛኛው ግጥሞቹ ላይ ስታያቸው አሁን ለምሳሌ ዝም ብዬ የፍቅር ብቻ አይደለም የተጫወትኩት የተለያየ ልክ እንደ ሪትሙ ሁሉ እንደ እንትኑ ሁሉ የተለያየ ሀሳብ ሁሉም የተለያየ አስራ ሶስቱም ዘፈን የተለያየ መልእክት እንዲኖራቸውን ነው ያደረግኩት። በፍቅር ማስመስዬ፣ በአገርም፣ በናፍቆትም፣ በምንም ፍቅር በአብዛኛው እንደዛ ነው የተገለጸው። ግጥሙና ዜማው ላይ ስንት ሰዎች ነው የተሳተፉበት? እዚህ አልበም ላይ እንግዲህ ከስድስት ያላነሰ ዜማ ደራሲ እንደዚሁም ግጥም ደራሲም እንደዚሁ። ከአዲስ አበባ ነው ማለት ከኢትዮጵያ ከኢትዮጵያ እዚህም ሲለያ ያመሉ

እኔ አስራ ስድስት አመት አለፈኝ፣ እዚህ ሀገር ከገባሁኝ፣ ምንም አይነት ሲዲ ሪሊዝ እንደዚህ አይነት አይቻል አቅም ለምን አንድም ሰው ፓርቲ ላይ እኔ ቀርቼ አላቅም እና አያለሁ፣ እያንዳንዱን ሪሊዝ ፓርቲ አያለሁ። እሚገርምሽ እንግዲህ እኔ ያው ብዙም አይደለም ሙሉ የሙዚቀኛው በኖርዝ አሜሪካ ያሉት እንዳለ ሙዚቀኞች ከጎን የነበሩ በዛ ላይ ደግሞ ሁሉንም በዲሲም በሜሪላንድ በቨርጂኒያም ባካችሁ ወገኖቼ ኑና መታችሁ ዝግጅቴን ተመልከቱልኝ እንደዚህ አይነት አልበም አውጥቻለሁ ብዬ ስል አንድም ሰውም አላሳፈረኝም። በእውነት እንደውም መቶ የተመለሰው ነው ሰው የሚበዛው። አዎ እንደው በጣም እንደው ዛሬ ምስክር ራሱ ፈልግ ነበር። በእውነት በጣም ኤክሳይትድ ነበርኩኝ እኔ ራሴ የማረገውን ሁሉ ነገር አላቅም ነበረ። በጣም ልዩ ልዩ ልዩ ፕሮግራም ነበረ። ልዩ ፕሮግራም በጣም ብዙ ሰዎች አድንቀው ነብን በዛ ላይ ደግሞ ስራውን በቃ ጥሩ ነገር ነው ይዘሽ የመጣሽው እግዚአብሔር ደግሞ ለሰው ዘንድ ያደርስልሽ እያሉ ነበረ። በአብዛኛው መልእክት የሚያስተላልፉልኝ እስካሁንም ድረስ ኢትዮጵያ ደርሷል አልበሙ። ከኢትዮጵያ አስተያየት የሰጠሽ ሰው ከኢትዮጵያ ደግሞ አስተያየት የሰጠኝ ትንሽ ያው ፕሮሞሽን ጉዳይ አለ እሱ ሱ አለ። ግን አሁን በሱ ላይ ደግሞ ሞር እየሰራንበት ነው ያው ደህና ያለው ነገር ጥሩ ነው። እዚህ ሀገር ስትኖሪ ሁለት ልጆች እንዳሉሽ ሰምቻለሁ። ወንዶች ሴቶች? ሁለት ወንዶች ልጆች፣ ወረዴ ልጆች አድገዋል። እግዚአብሔር ይመስገን። በእርግጥ ትምህርት ላይ ናቸው። ግን በአጠቃላይ ግን እንደው ብሆል ግን ስነግርሽ እናትነት በጣም ከባድ ነገር ነው። እዚህ ሀገር ለምን ኢትዮጵያ ብትኚ ከቤተሰቦች ጋር ነው እንደፈለግሽ በቃ ልጆቼ የትም እንትን ብለሽ ጎረቤቱም እናት ነው። ሁሉም እናት ነው። እዚህ ሀገር ግን ዘግተሽ ነው የምትሄጂው እና በእርግጥ እኔ አሁን እንደዚህ እንትን ማለት አልችልም። ግን ካሳለፍኩት በቃ ስወጣ ሁሉ ይጨንቀኝ ነበር እንደ ምን ይሆን ይሆን በቃ የሆነ በቃ ድምጽ ሰማት ሁሉ ነገር ልጆቼ ነበር የሚመስለኝ። ግን ክብር ምስጋና ለመድኃኔዓለም እውነት ለመናገር ያም ሁሉ ነገር ተወጥቼ አሁን ልጆች አድገው እነሱ የራሳቸውን ነገር እንትን ይላሉ። ግን ያው ልጅ ሁልጊዜ ዘጠና አመት መቶ ምን ልጅ ልጅ ነው፣ ያው ታስቢያለሽ። ግን ከባድ ነው፣ እኔ ከባድ ነው ነው ከሙዚቃው ጋር ከሙዚቃ እሱን እኮ ነበርሽ ከሙዚቃ ህይወትሽ ጋር ለመስራት በጣም ከባድ ነው። አሁን እንኳን አድገው እንኳን የት ልትጅ ነው ማሚ ምናምን ይላሉ በቃ ዛሬ ስራ አለኝ፣ በደንብ አስረድቼ የእነሱም ደግሞ ትንብዬ ነው። ዝም ብሎ መውጣት የለም፣ እንደተገኘ መናገር። የምትፈልጊው ነገር ካለ መልእክት ማስተላለፍ ስትፈልጊ እድሉን ልስጥሽ። አይ ይሄ በጣም ትልቅ ነገር ነው፣ በእውነት ነው የምልሽ። አይ ሁልጊዜ በቃ አብረውኝ የነበሩትን ጓደኞቼ ባመሰግናቸው ባመሰግናቸው አልጠግብም። ለምን በቃ ልዩ ናቸው። ስራው ልዩ እንደሆነ ልዩ እንዲሆን ያደረጉት እነሱ ናቸው። ግጥም ደራሲዎቹ ሶስና ታደሰ፣ ተመስገን አፈወርቅ፣ ጌራ ወርቅ፣ ነቃ ጥበብ እውነት ና መልሽ ሁሉ ጊዜ ከጎኔ በቃ ምንም በቃ ሳይሰለችው የራሳቸው ኑሮ ወደ ጎን አድርገው ስቲል እስካሁን ድረስ ራሱ አለም ይህን ነገር ብናደርገው ከወጣ በኋላ እንኳን ይኸው እስካሁን ድረስ የሚጨነቁልኝ ምን እንደዚህ እናደርግ አሁን እንደዚህ ለማድረግ ይሄን ሁሉ ለምን እኔ ብቻዬን የማደርገው ነገር አይደለም። እስከ መጨረሻው ድረስ የሙዚቃ ህይወት ከህዝብ ጋር ነው ህዝቡም ወደ አንቺ ይመጣል አንቺም ወደ ህዝቡ የምትሄጅበት ጥሩን ኮሚኒኬሽን ሲኖርሽ ነው። እንዲኖርኝ ያደረጉት እነሱ ናቸው። እኔ ከየትም አላመጣሁትም። እውነት ነው የምነግርሽ፣ ከየትም አላመጣሁትም። ደራሲዎቹ ጥሩ ጥሩ ስራ ሰርተውልኛል። በጣም ነው ማመሰግናቸው። ሱራፌል አበበ፣ መሰለ ጌታ፣ አሁን ከኢትዮጵያ ብስራት ጋረደው፣ ሶስና ታደሰ፣ አሳየ ዘገየ፣ ታምራት አበበ። እነዚህ ሁሉ የእነሱ ሁሉ ውጤት ነው። ከዛ ደግሞ ወዳረ መጅመቱ ስትመጭ ደግሞ አበጋዝ ደግሞ ልዩ ነገር ነው ለእኔ ይሰራል። በቃ ይሄ ጊፍት ነው ለእኔ እውነቴን ነው የምልሽ ሲሆን በአበጋዝ በኩል አሮ ይሄ ነው ብዬ ለእኔ ይከብደኛል። ልዩ ስጦታን ያደረጉልኝ በጣም እግዚአብሔር እውነትን ነው እምልሽ። ምን ቃላት ያጥረኛል ስለ ነሱ መናገር። በጣም ጥሩ ሰዎች ናቸው። መጨረሻ ላይም ደግሞ በቃ አለም እኛ አንቺ ጥሩ ሰርተሽ ክሊፕ አድርገሽ ጥሩ ነገር እንድትታይ ነው አንቺ ከዚህ ሙያ ውስጥ በቃ ደስ ብሎሽ እንድትወጪ ነው ልፋትሽን እንድታገኝ ነው ብሎም ነው ያለኝ። አበጋዝ ክብር ወርቅ በእውነት ነው የምልሽ እና በጣም ነው አመሰግናቸው። እግዚአብሔር ይመስገን የሰው ፍቅር አለኝ ህዝቡም ደግሞ ስቅር ስራዬ ከወጣ በኋላ ሁሉም ከእኔ ጋር ነበረ። ምን እንደምል አላውቅም። እኔ ራሴ በእውነት በጣም በቃ እንጃ ጠርላቸው እግዚአብሔር። በጣም ነው አመሰግነው ሁሉንም ህዝብ ሁሉንም ሰው እኛም እዚህ ጋቢና ቪኦኤ ጥሪያችንና ክብረሽ ስለመጣሽ ጊዜ ሽን ሰውተሽ እኛ ጋር ይህን ያህል ጊዜ ስላሳለፍሽ በጣም ነው የማመሰግናልሽ። አመሰግናለሁ። በጣም ነው የማመሰግነው ስለጋበዛችሁኝ። ምነው ምላዩ ተከብራም እንዳትቀር እውነት